ሰላም ጤና ይስጥልን ተመልካቾቻችን፣ የህዳር 8 2018 ዓመተ ምህረት የዕለተ ሰኞ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆየው ረዴት ጌታቸው ነኝ። አብራችሁም ቆዩ። አርዕስተ ዜና፣ የኢትዮጵያ መንግስት ከእስር የለቀቃቸው 27 ደቡብ ሱዳናውያን ጁባ መድረሳቸው ተገልጿል። የጂንካ ሆስፒታል ሜዲካል ዳይሬክተር ለመገናኛ ብዙሃን በሰጡት መረጃ ምክንያት ከኃላፊነታቸው መነሳታቸው ሲገለጽ፣ ጤና ሚኒስቴር በተከሰተው በሽታ የሰዎች ህይወት ማለፉን አረጋገጠ። በአዲስ አበባ ከጊዜ ወደ ጊዜ ፆታዊ ጥቃት እየተበራከተ መምጣቱ ተገለጸ። ወደ ውጭ ስናልፍ፣ የዓለም ምግብ ፕሮግራም በሱዳን ኤልፋሸር ከተማ እየተፈጸመ ያለውን የንጹሐን ግድያ አውገዘ። ወደ ቀዳሚ ዜናችን እንለፍ። የኢትዮጵያ መንግስት ከእስር የለቀቃቸው 27 ደቡብ ሱዳናውያን ጁባ መድረሳቸው ተገለጸ። ድንበርን በህገወጥ መንገድ አቋርጠዋል በሚል ለወራት በኢትዮጵያ ታስረው የነበሩ ቢያንስ 27 ደቡብ ሱዳናውያን ወጣቶች የደቡብ ሱዳን መንግስት ባደረገው ከፍተኛ ዲፕሎማሲያዊ ጥረት ተፈተው ትላንት እሁድ እለት ጁባ ገብተዋል። ለረጅም ጊዜ በኢትዮጵያ ሙዛን እስር ቤት ታስረው የነበሩት ደቡብ ሱዳናውያን ትላንት ህዳር ሰባት ቀን ጁባ ዓለም አቀፍ አውሮፕላን ማረፊያ መድረሳቸውን የሀገሪቱ መገናኛ ብዙሃን ዘግቧል። የወጣቶቹ መለቀቅና በሰላም መመለስ የተሳካው በፕሬዝዳንቱ ከፍተኛ ልዑክ ጽሕፈት ቤት መሪነት ከውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር እንዲሁም ከአዲስ አበባ ከሚገኘው የደቡብ ሱዳን ኤምባሲ ጋር በቅርበት በመስራት በተደረገ የተቀናጀ ጥረት ነው። የፕሬዚዳንቱ ከፍተኛ ልዑክ ጽሕፈት ቤት ባወጣው መግለጫ የኢትዮጵያ መንግስት የታሰሩት ሰዎች እንዲፈቱ በማመቻቸት ላደረገው ትብብርና ጥረት ትልቅ ምስጋና ያቀርባል ሲል ገልጸው ለውጤቱ አስተዋጽኦ ያደረገውን አዎንታዊ የሁለትዮሽ ግንኙነት መሆኑን ጠቅሷል። ኢትዮጵያ ከኤርትራ ጋር ጦርነት ውስጥ ልትገባ የምትችልበት ሁኔታ እንደማይኖር ኢትዮጵያ ገለጸች። የኢፌዴሪ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በርካታ የውጥረት መፍቻ መንገዶች በመኖራቸው ከኤርትራ ጋር ጦርነት አይቀሬ ነው ብለን አናስብም ሲሉ ተናግረዋል። ሚኒስትሩ የተጋፈጠን ያለው አደጋ አስቸጋሪና ለረዥም ጊዜ የማይቻል በመሆኑ ይህን ለመፍታት አፋጣኝ ጣልቃ ገብነት ያስፈልጋልን ብለዋል። ሀብታም አያሌው ተጨማሪ አላት። የውጭ ጉዳይ ሚኒስትሩ ዶክተር ጌድዮን ጢሞቲዮስ በርካታ የውጥረት መፍቻ መንገዶች በመኖራቸው ከኤርትራ ጋር ጦርነት አይቀሬ ነው ብለን አናስብም ሲሉ ተናግረዋል። ሚኒስትሩ በአዲስ አበባ ዩኒቨርሲቲ በአፍሪካ ቀንድ ዶቅታይ ጉዳይ የመንግስት ፖሊሲ እይታን በተመለከተ ከዲፕሎማቲክ ማህበረሰቡና ከተለያዩ አካላት ጋር ውይይት ማድረጋቸውን ሪፖርተር ዘግቧል። በዚህ ወቅትም ጦርነት አይቀሬ ነው ብለው ያስባሉ ተብሎ የተጠየቁት የውጭ ጉዳይ ሚኒስትሩ በሰጡት ምላሽ ምንም ነገር አይቀሬ ነው ተብሎ አይታሰብም ብለዋል። ነገር ግን አእምሯችን ካሰራ ነው ቀና ፍላጎት ሰላምና ትብብር ካለ ሌሎች በርካታ የግለት መፍቻ መንገዶች በመኖራቸው በምንም ምክንያት ጦርነት አይቀሬ ነው ብለን አናስብም ሲሉ ተደምጠዋል። ሚኒስትሩ አክለውም እየተጋፈጥን ያለው አደጋ አስቸጋሪ እና ለረጅም ጊዜ የማይቻል በመሆኑ ይህንን ለመፍታት አፋጣኝ ጣልቃ ገብነት ወይንም ኢንተርቬንሽን ያስፈልጋል ብለዋል። የውጭ ጉዳይ ሚኒስትሩ በማብራሪያቸውም የኤርትራው ፕሬዚዳንት ኢሳያስ አፈወርቂን ጨምሮ ከፍተኛ የመንግስት ባለስልጣናትና ከመንግስት ጋር ግንኙነት ያላቸው የማህበራዊ ሚዲያ ተዋናዮች በኢትዮጵያ የውስጥ ፖለቲካ ጉዳይ ላይ አስተያየት በመስጠት መጠመዳቸውን ገልጸው፣ ይህም ከፖለቲካ ያለፈ ጉዳይ ነው ብለዋል። ሚኒስትሩ በሁለቱ ሀገሮች መካከል ያለውን የፖለቲካ ውጥረት ምክንያቶችን የገለጡ ሲሆን ኤርትራውያን ሉዓላዊ ሀገርነታቸውን ይዘው በኢትዮጵያ ፖለቲካ ውስጥ በመግባት ተጠቃሚ መሆን ፍላጎት፣ የኤርትራ መንግስት ኢትዮጵያን ለማተራመስ ለሚፈልጉ ኃይሎች መሳሪያ የመሆን ፍላጎት፣ የኢሳያስ አፈወርቂ የተከፋፈለችና ያልተረጋጋች ኢትዮጵያ ማየት የኤርትራን ሉዓላዊነት አገር ያረጋግጣል የሚል ፍልስፍና፣ የሽግግር መንግስቱ ኤርትራ ራሷን አገር አድርጋ ስታጉች የኢትዮጵያ ዳር ድንበር በማስጠበቅ ረገድ በወቅቱ የተወሰኑ ውሳኔ የኢትዮጵያን የድንበር ሉዓላዊነት ባልጠበቀ መልኩ መወሰንና ለውሳኔው በቂ ህዝባዊ ድጋፍ የሌለ ሆኖ መቆየቱም እንደሆነ ተናግረዋል። የኤርትራ ወታደሮችን በሰሜን ኢትዮጵያ በርካታ የኢትዮጵያ አካባቢዎች ግዛቶችን መቆጣጠራቸውን የገለጹት ሚኒስትሩ እነዚህ አካባቢዎች ሙሉ በሙሉ የኢትዮጵያን ግዛቶች መሆናቸውን ተናግረዋል። በተጨማሪም የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ላይ ጣልቃ መግባትና በኢትዮጵያ መንግስት ላይ የጦር መሳሪያ ያነሱ ታጣቂዎችን መደገፏን ገልጸው ከእነዚህም እውነታዎች በመነሳት ኢትዮጵያ ህጋ የሆነ ራስን የመከላከል እርምጃ ውስጥ የመግባት መብት እንደሚሰጣል ተናግረዋል። የውጭ ጉዳይ ሚኒስትሩ አክለውም የኤርትራ መንግስት ኢትዮጵያን ለግጭት ከመገፋፋትና ከመቀስቀስ ይልቅ ለውይይት ዝግጁ እንዲሆን አለም አቀፉ ማህበረሰብ ጫና እንዲያደርግም ጠይቀዋል። የኤርትራ መንግስት የሚያደርገውን የህግ ጥሰት ለማውገዝ አለመፈለግ የጀመረውን የአጉል ጀብደኝነት እንዲቀጥል እድል መስጠት ነው ያሉት ዶክተር ጌድዮን ጢሞቲዮስ አለም አቀፉ ማህበረሰብ የኤርትራ መንግስት በኢትዮጵያ የድንበር ሉዓላዊነት ላይ የሚያደርገውን ጥሰት ይፋዊ በሆነና በጥብቅ እንዲያወግዝም ጠይቀዋል። በዝግ መድረኮች ሳይሆን በይፋ አውግዙት። ይህም እንቅስቃሴ እንዲታረም ለማድረግ ውጤቱ ጥሩ አይመጣም ያሉት ሚኒስትሩ ያልተገባ ባህሪን ችሎ መቀጠል አደጋው ከፋ በመሆኑ ኢትዮጵያ ለድርድር መቀመጥ እየፈለገች በኤርትራ በኩል ትንኮሳ እንዲቀጥል አንፈልግም ብለዋል። ኢትዮጵያ በረጅም ጊዜ ቅዷ በርካታ የባህር በሮችን ብትፈልግም አሁን ላይ በብዙ ምክንያቶች የአሰብ ወደብ የቅድሚያና የመጀመሪያ አማራጭ ነው ብለዋል። የኢትዮጵያና የኤርትራ ህዝቦች በርካታ የጋራ ጉዳይ እንዳላቸው ከኤርትራ ጓደኞቻቸው ጋር አብረው ማደጋቸውን ገልጸው ባለፉት ሰላሳ ዓመታት የኤርትራ ህዝቦች ሀሳባቸውን፣ አስተያየታቸውን የሚገልጹበትና ድምጻቸው ጥያቄያቸውን የሚያሰሙበት መድረክ አለማግኘታቸውን በጣም አስቸጋሪ ነው ብለዋል። ኤርትራ ከ60 ዓመታት በፊት ጠንካራ ፓርላማ እንደነበረ አጠቅሰው አሁን ላይ ምንም አይነት ፓርላማ፣ የሲቪክ ማህበረሰብ ድርጅቶች፣ የትምህርት ተቋማት ወይንም በአንድና በሌላ መንገድ ስለ ኤርትራ ህዝብ ሊያወሩ የሚችሉ ተቋማት ባለመኖራቸው ነገሮች እንደሚያከብድባቸውም ተናግረዋል። ይሁን እንጂ የኤርትራውያን ቁስል፣ ፍላጎትና ምኞት እንደሚሰማቸው በመጥቀስ ለጋራ ጥቅም ትብብርና ሰላማዊ ወዳጅነት መፍትሄ መሆኑን ሪፖርተር በዘገባው አክሏል። ከደህንነትና ከኢኮኖሚ ጥቅም አንጻርም ይህም ጉዳይ የመኖር ያለመኖር ጥያቄን ያሉት ዶክተር ጌድዮን ጢሞቲዮስ ኢትዮጵያ ልትጠቀምበት ሀብት ልታፈስበትና ኢትዮጵያን የሚቆጣጠሩትን የባህር በር ያስፈልጋታልም ሲሉ አክለዋል። የጂንካ ሆስፒታል ሜዲካል ዳይሬክተር ለመገናኛ ብዙሃን በሰጡት መረጃ ምክንያት ከኃላፊነታቸው መነሳታቸው ተገለጸ። የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር በአካባቢው ስለተከሰተው የሄሞሮጂክ ፊቨር እንደሆነ በተገመተው ተላላፊ በሽታ ሰዎች መሞታቸውን ገልጸው ለመገናኛ ብዙሀን መረጃ መስጠታቸውን ተከትሎ ከኃላፊነታቸው መነሳታቸው ታውቋል። በሌላ በኩል የጤና ሚኒስቴር በዛሬው ዕለት ለመገናኛ ብዙሀን በሰጠው መግለጫ በበሽታው የሰዎች ሕይወት ማለፉን አረጋግጧል። ከሆስፒታሉ ምንጮች የወጣው መረጃ እንደሚጠቁመው የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢንያም አስራት ለአንድ ዓለም አቀፍ ሚዲያ የሄሞሮጂክ ፊቨር እንደሆነ በተገመተው በሽታ ሳቢያ ሐኪሞችን ጨምሮ ሰዎች መሞታቸውን ገልጸው መረጃ መስጠታቸው ከሆስፒታሉ ስራ አስኪያጅ ሚስጥሩ ሀምደኪ በተጻፈ ደብዳቤ ከህዳር አምስት ቀን 2028 ዓ ም ጀምሮ ከኃላፊነታቸው መነሳታቸው ተነግሯቸዋል። ዳይሬክተሩ ከኃላፊነት ከመነሳታቸው በፊት ወደ ሆስፒታሉ መጥተው ከታከሙት አራት በሽተኞች አንዱ በህይወት እንዳለና የተሻለ የሚባል የጤና ሁኔታ ላይ እንደሚገኝ ገልጸው ሁለት የሆስፒታላቸው የጤና ባለሙያዎችን ጨምሮ እስካሁን ስድስት ሰዎች ተመሳሳይ ምልክቶችን በማሳየት ህይወታቸው ማለፉን ለውጭ መገናኛ ብዙሃን በይፋ ገልጸው ነበር። የበሽታው ክስተትና ምንነት ዓለም አቀፍ ትኩረት የሳበ ሲሆን የዓለም የጤና ድርጅትም ከመንግስት ጋር በመቀናጀት አስቸኳይ የመስክ ቡድን ወደ ስፍራው ልኳል። ዶክተር ቢኒያም በሆስፒታል ውስጥ የተሻለ አገልግሎት ለመስጠት የሚያስችል አሰራር በማስተዋወቅና የኦክስጀን ማምረት ማዕከል በማስገባት ለአገልግሎት ለማብቃት በዝግጅት ላይ እንደነበሩ ከባልደረቦቻቸው የተገኘው መረጃ ይጠቁማል። ይህ በእንዲህ እንዳለ በጂንካ ዞን የተከሰተውን በሽታ በሚመለከት ጤና ሚኒስቴር በዛሬ ዕለት መግለጫ ሰጥቷል። በዚህ መግለጫ ላይ የጤና ሚኒስትሯ ዶክተር መቅደስ ዳባ እስካሁን በበሽታው 17 ሰዎች ተጠርጥረው ምርመራ እንደተደረገላቸው ተናግረዋል። በዚህም ሶስቱ በላብራቶሪ ምርመራ በበሽታው መያዛቸው መረጋገጡን ገልጸዋል። የበሽታውን ምልክት አሳይተው የነበሩ ስድስት ሰዎች ሕይወት ማለፉን የገለጹት ሚኒስትሯ ነገር ግን በላብራቶሪ ማረጋገጥ የተቻለው የሶስቱን ብቻ መሆኑን ነው የገለጹት። ምርመራ ከተደረገላቸው 17 ሳምፕሎች በሽታው በላብራቶሪ ማረጋገጥ የተቻለው በሶስቱ እንደሆነም ነው የጠቆሙት። ምርመራውን በሀገር አቅም መደረጉን ነው የጠቆሙት። በአዲስ አበባ ከጊዜ ወደ ጊዜ ጾታዊ ጥቃት እየተበራከተ መምጣቱ ተገለጸ። በአዲስ አበባ ከተማ ከጊዜ ወደ ጊዜ ጾታን መሰረት ያደረጉ ጥቃቶች እየጨመሩ መሆኑን የአዲስ አበባ ከተማ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ አስታውቋል። በ2018 ሩብ ዓመት ከ400 በላይ ጾታዊ ጥቃት የደረሰባቸው ሴቶችና ህጻናት በተለያዩ መንገዶች ድጋፍ እንደተደረገላቸው የቢሮው የሴቶች ዘርፍ ኃላፊ ወይዘሮ ዝናሽ ከተማ ተናግረዋል። ቢሮ ህዳር 3 ቀን 2018 ዓ ም ጥቃትን የማይታገስ ትውልድ ለሀገር ግንባታ በሚል የዘንድሮውን የጸረ ጾታዊ ጥቃት ዘመቻ የማስጀመሪያ ቀን አስመልክቶ ባዘጋጀው ጋዜጣዊ መግለጫ ጥቃቱን ለመቀነስ በተለያዩ አደረጃጀቶች የግንዛቤ ማስጨበጫ ስልጠናዎች እየተሰጡ መሆኑን ገልጸዋል። ጾታዊ ጥቃት ከሚደርስባቸው በተጨማሪ ጥቃትን የሚያጋልጡ አካላት ቁጥር መጨመሩን በማስገንዘብ ከአራት መቶ በላይ ሴቶች የመደፈር፣ የመደብደብና የመደፈር ሙከራ የተደረገባቸው ወደ ማዕከል መጥተው አስፈላጊውን አገልግሎት ማግኘታቸውን ኃላፊዋ አክለዋል። ጾታዊ ጥቃት አይነቱ የተቀየረ ና ዲጂታላይዝ ጭምር እየሆነ መምጣቱን የተናገሩት ደግሞ በሴቶችና ማህበራዊ ጉዳይ ቢሮ የስርዓተ ጾታ ዳይሬክተር ወይዘሮ በረከት በቀለ ናቸው። የሰቦችን ምስል በመውሰድ በሰው ሰራሽ አስተውሎት በማቀነባበር ና በማህበራዊ ሚዲያ በማጋራት የማስፈራራት የጥላቻ ንግግሮች፣ የማንቃሸሽ ና የራቁት ፎቶን በመጠቀም ሴቶችና ህጻናት ላይ የሚፈጸሙ ጥቃቶች መጨመራቸውንም ተናግረዋል። የሳልሳይ ወያኔ ትግራይ ሊቀመንበር መልቀቂያ ማስገባታቸው የአመራር ለውጥ ማድረጉን ፓርቲው አስታወቀ። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ትግራይ ሊቀመንበር አሉላ ኃይሉ ነጋ በፈቃዳቸው ከኃላፊነታቸው መልቀቂያቸውን ተከትሎ ከፍተኛ የአመራር ለውጥ መደረጉን የፖለቲካ ፓርቲው በይፋ አስታውቋል። ፓርቲው ባወጣው መግለጫ በምክትል ሊቀመንበርነትና በሊቀመንበርነት ድርጅቱ ለስድስት ዓመት የመሩት አሉላ ባለፈው ሳምንት መጨረሻ በተካሄደው አጠቃላይ የአመራር ስብሰባ ላይ መልቀቂያቸውን አቅርበዋል ሲል ገልጿል። አቶ አሉላ ኃይሉን በፈቃዳቸው የስራ መልቀቂያ ለፓርቲው ማቅረባቸውን አረጋግጠዋል። አቶ አሉላ አሁን ለተጨማሪ ትግል መዘጋጀት አለብኝ። በትግራይ ውስጥ ኃላፊነትን በፈቃደኝነት መልቀቅ እንደ መደበኛ ነገር መታየትና በፓርቲያችንና በትግራይ ፖለቲካ ውስጥ ባህል እንደሚሆን አምናለሁ ሲሉ በይፋዊ የፌስቡክ ማህበራዊ ትስስር ገጻቸው ላይ አስፍረዋል። ስልጣን የስራ ቦታ ነው፣ ስራ ደግሞ አድካሚ ነው። ስለዚህ ለሌላ ሰው ማስተላለፍ ተገቢ ነው በማለት አክለዋል። ፓርቲው ባወጣው መግለጫ የአሉላን መልቀቂያ መቀበሉንና ክንፈ ሀዱሽን አዲሱ የሳልሳይ ወያነ ትግራይ ሊቀመንበር አድርጎ መሾሙን አስታውቋል።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 ካሽኮ የአዲሱ ትውልድ ብራንድ እነሆ። የምስራች የአስር አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።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 የዓለም ምግብ ፕሮግራም እንዳስታወቀው ከኤልፋሸር ከተማ የሚሸሹ በሺዎች የሚቆጠሩ ሰዎችን ለመርዳትና የሰብአዊ ድጋፎችን ለማቅረብ የሚደረገው ጥረት በአካባቢው በቀጠለው ጦርነት ችግር ውስጥ መውደቁን አስታውቋል። የአርኤስኤፍ ተዋጊዎች በከተማዋ ውስጥ ባለ ሆስፒታል ውስጥ ባደረሱት ጥቃት ከ450 በላይ ንጹሐን ሰዎች መገደላቸውም ተቋሙ አስታውቋል። የዓለም ምግብ ፕሮግራም ምክትል ስራ አስፈጻሚ ካርል ስካው በቅርቡ በሱዳን ኤል ፋሽር ከተማ ውስጥ በደረሰው አሰቃቂ ግድያ ማዘናቸውን በመግለጽ በተለያዩ ቦታዎች የሚደረጉ ድጋፎችን መጠናከር እንዳለባቸው ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። በረሃብ ምክንያት የሚሞቱ ብቻ ሳይሆን በተለያዩ በሽታዎች የሚያዙ ሰዎች ቁጥር እየጨመረ ሲሆን በውሃና በንጽህና ጉድለት የሚሞቱን በርካቶች መሆናቸው ተገልጿል። ለዚህ ውስብስብ ቀውስ ሁሉን አቀፍ ምላሽ እንደሚያስፈልግ የዓለም ምግብ ፕሮግራም ምክትል ስራ አስፈጻሚ አስረድተዋል። ባለፈው ወደ የፈጥኖ ደራሽ ኃይሎች የሰሜን ዳርፉር ዋና ከተማ የሆነችውን ኤልሻፍርን በቁጥጥር ስር አውሏል። የአር ኤስ ኤፍ ተዋጊዎች ቤት ለቤት እየሰለሉ ሰላማዊ ሰዎችን በመግደልና ወሲባዊ ጥቃቶችን እየፈጸሙ መሆኑን የእርዳታ ሰራተኞችና ከተፈናቃዮች የተገኙ መረጃዎች ይጠቁማሉ። በመጨረሻ የቀድሞ የባንግላዴሽ ጠቅላይ ሚኒስትር ሀሲና የሞት ፍርድ ተፈረደባቸው። ጠቅላይ ሚኒስትሯ በስልጣኗ የመጨረሻ ቀናት 1400 ሰዎች እንዲገደሉ ትእዛዝ ሰጥተዋል የሚል ክስ እንደተመሰረተባቸው ወንድ ልጃቸው አስታውቋል። ከስልጣን የተነሱት የባንግላዴሽ ጠቅላይ ሚኒስትር ሼክ ሀሲና ልጅ ፍርድ ቤቱ የሞት ፍርድ በእናቱ ላይ ሊፈረድባቸው እንደሚችል አስቀድሞ የገለጸ ሲሆን ከሰዓታት በኋላ ፍርድ ቤቱ የሞት ፍርዱን አስተላልፏል። በባንግላዴሽ የገጠማቸውን ተቃውሞ ሸሽተው በህንድ የሚገኙት የቀድሞ ጠቅላይ ሚኒስትር ደጋፊዎቿ በፓርቲያቸው ላይ የተጣለው እገዳ እስካልተነሳ ድረስ የሚቀጥለውን አመት ምርጫ እንደማይሳተፉ አስታውቀዋል። እንደ አውሮፓውያኑ አቆጣጠር በ2024 በተቃዋሚዎች ላይ አሰቃቂ እርምጃ በመውሰድ በሰው ልጆች ላይ በተፈጸመ ወንጀል ክስ የዳካ ፍርድ ቤት በቴሌቪዥን በቀጥታ ስርጭት የሚተላለፍ ብይን እንደሚሰጥ ቢቢሲ ዘግቧል። ይኸው ጉዳይ በባንግላዴሽ ውጥረት እንዲባባስ ምክንያት ሊሆን ይችላል ብሏል ዘገባው። እንዲሁም በአሁኑ ወቅት በየካቲት ሊካሄድ ከታቀደው ምርጫ በፊት ከፍተኛ የቦምብ ጥቃቶችና የእሳት ቃጠሎች ዋና ከተማዋን እያስጨነቁ ይገኛሉ ተብሏል። በዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ የሚገኘው የጠቅላይ ሚኒስትሯ ልጅ ፍርዱ ምን እንደሚሆን በትክክል እናውቃለን፣ ለዚህ ራሳችንን አዘጋጅተናል ብሏል። ምናልባትም ፍርድ ቤቱ ጥፋተኛ ሊያደርጓትና ምናልባት ሞት ሊፈርዱባት ይችላሉ ሲል አስቀድሞ ለሮይተርስ ገልጿል። የ78 ዓመቷ ሀሲና በነሐሴ 2024 ከባንግላዴሽ ከሸሹ በኋላ በኒው ዴልሂ በግዞት እየኖሩ ሲሆን በተማሪዎች የተመራው ተቃውሞ የ15 አመታት የስልጣን ቆይታቸው እንዲያበቃ አድርጎታል። የተባበሩት መንግስታት ድርጅት ሪፖርት በ2024 በተደረጉት የተቃውሞ ሰልፈኞች እስከ 1400 የሚደርሱ ሰዎች የተገደሉ ሲሆን፣ አብዛኛዎቹ ከጸጥታ ኃይሎች በቀጥታ ጥይት የተተኮሰባቸው ናቸው ተብሏል።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

አማራጭ በአዲስ ዘመን ናው ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናው ቴሌቪዥን መልካም አዲስ ዓመት ተመልካቾቻችን፣ ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራቸው የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።